በልማዳቸው መሰረት ገና እንደያዙት አይኖቹን አውልቀው እስር ቤት ይጥሉታል። እስከ 30 ቀን ድረስ ሳር እያበሉ ያስቀምጡትና በ30ኛው ቀን ከእስር ቤታቸው አውጥተው አርዶ ይበሉታል። ሊሰቅሉ ሲወስዱም ጌታዬ በተሰቀለበት አይነት መስቀል አትስቀሉኝ በማለት ሲለምናቸው እነርሱም ፍቃዱን ፈጽመውለት የእንግሊዝኛ ኤክስ ፊደል ቅርጽ ባለው መስቀል ላይ ሰቅለውታል። ለቻናላችን አዲስ ከሆኑ ያሉት ደበሎ ሚዲያ ላይ ነው። ደበሎ ሚዲያ የመጽሐፍ ቅዱስ አስደናቂ ታሪኮች፣ ዓለማችን ካሳለፈቻቸው አስገራሚ እውነታዎች እየመረጥን ወደ እናንተ የምናደርስበት ቻናል ነው። ቻናሉን ሰብስክራይብ ያደርጉ። ለእርሶ ሰብስክራይብ ማድረግ ቀላል ነው። ለእኛ ግን የዘራነውን ዘር ፍሬ እንድናይ ያደርገናል። የስሙ ትርጓሜ ጽኑ በኩር ማለት ነው። የቅዱስ ጴጥሮስ ወንድም ሲሆን በመጀመሪያ የተጠራ ሐዋርያ ነው። በመጀመሪያ የመጥምቁ ዮሐንስ ደቀ መዝሙር የነበረ ቢሆንም መጥምቁ የጌታችንን መንገድ ሲጠርግና ስለ ክርስቶስ ሲሰብክ ስለሰማ በዚያው የጌታችን ደቀ መዝሙር ሆኗል። ከሰው ጋር ፈጥኖ የመግባባት ችሎታ ስለነበረው በሐዋርያ ዘንድ እንደ አስተባባሪ ይቆጠር ነበር። ጌታችን አምስት እንጀራና ሁለት ዓሳ በርክቶ ሕዝቡን ሲመግብ እንጀራውንና ዓሳዎቹን የያዘውን ወጣት ወደ ጌታችን ወስዶ እንዲባርክ ያደረገው እንድርያስ ነው። በዚህም የወጣቶች ሐዋርያ ይባላል። ሐዋርያው ቅዱስ እንድርያስ በሩሲያ በቢታንያ በገላቲያና በሮማንያ ወንጌል ሰብኮ ብዙ ክርስቲያኖችን አፍርቷል። ያስቆረጡ ይሁዳ ተክቶ ሐዋርያው ቅዱስ ማቲያስ ከአስራ ሁለቱ ሐዋርያት ጋር ከተቆጠረ በኋላ ሰውን የሚበሉ ሰዎች ወዳሉበት እስኮቴስ ወደ ተባለች የሩሲያ ክፍል ሄዶ ወንጌል ይሰብክ ዘንድ እጣ ደረሰው። ቅዱስ ማቲያስም አገራቸው እንደደረሰ አይኑን አውልቀው አሰሩት። ምግባቸውም የእንግዳ ሰው ሥጋ ነው። በልማዳቸው መሰረት ገና እንደያዙት አይኖቹን አውልቀው እስር ቤት ይጥሉታል። እስከ ሰላሳ ቀን ድረስ ሳር እያበሉ ያስቀምጡትና በሰላሳኛው ቀን ከእስር ቤታቸው አውጥተው አርዶ ይበሉታል። ሐዋርያው ቅዱስ እንድርያስ ወንጌል እየሰበከ በግሪክ አገር ሳለ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጸለትና ሰውን የሚበሉ ሰዎች ማቴያስን ይዞ አስረውታል። ከሶስት ቀን በኋላም ሊበሉት ከእስር ቤታቸው ያወጡታልና አንተ አሁን ወደ እነዚያ ሰው ወደሚበሉ ሰዎች ሀገር ሂድ አለው። እንድርያስም ጌታዬ፣ ፈጣሬ የቀረ ሶስት ቀን ከሆነ እንዴት ደርሳለሁ? ባይሆን ፈጥኖ የሚያወጣው መላክላክለት አለው። ጌታችንም እኔ ሀገሪቱን ነይ ካልኳት በውስጧ ከሚኖሩት ሁሉ ጋር ትመጣለች። ፈቃዴ ግን አንተና ደቀ መዝሙሮቹ እንድትሄዱ ነው። ነገ በጠዋት ተነስታችሁ ወደ ባህሩ ሂዱ፣ የተዘጋጀች መርከብ ታገኛላችሁ ብሎት በክብር አድረገ። በበነጋው ወደ ወደቡ ሲደርሱ ጥሩ የተዘጋጀች መርከብም አገኙ። ጌታችንም በሊቀ ሐመር አምሳል ተገለጠለት፣ ነገር ግን እንድርያስ አላወቀው ነበር። በመርከቡ ሲጓዙም እንቅልፍ ጣላቸውና መላእክት ወስደው በባህር ዳርቻ አስቀመጧቸው፤ መርከቡ ግን አልነበረም። እንድርያስም የመርከቡ ቀዛፊ ጌታችን መሆኑን አሁን አውቆ ሲጸልይ ጌታችን ተገለጠለትና ማቲያስንና አብሮት ያሉትን ከወኅኒ ሳይፈራ እንዲያወጣቸው ነገረው። ቅዱስ እንድርያስና ደቀ መዛሙርቱም ማቲያስንና እስረኞቹን ሁሉ ነፃ አወጧቸው። ሰው የሚበሉትን የከተማዋ ሕዝቦችም በድንቅ ታምራት መልሰው ወንጌል ሰብኮ አጠመቋቸው። ቅዱስ እንድርያስም የቆስጠንጠንያ የመጀመሪያው ሊቀ ጳጳስ ነው። በግሪክ ሲያስተምር ከሃዲያን ይዘው በስልሳ ዓመተ ምህረት ታኅሳስ አራት ቀን ሰቅለው ገድለውታል። ሊሰቅሉት ሲወስዱም ጌታዬ በተሰቀለበት አይነት መስቀል አትስቀሉኝ በማለት ሲለምናቸው፣ እነርሱም ፍቃዱን ፈጽመውለት የእንግሊዝኛ ኤክስ ፊደል ቅርጽ ባለው መስቀል ላይ ሰቅለውታል። እስኮትላንዶቹም የቀኝ እጆቹን ጣቶች በአንድ መነኩሴ አማካኝነት ስላገኙ ሐዋርያው እንድርያስ ጠባቂያችን ነው እያሉ ይመኩበታል። አሜን። እኛንም በጻድቁ ጸሎት ይማረን ለዘላለሙ አሜን።